በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኪዳነ ምህረት ዘወርሃ መጋቢት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም መጋቢት ዐሥራ ስድስት ቀን የሚነበብ የኪዳነ ምህረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እሱ ያለቀሰችውን ልቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ስለ ልጇ መሰቀልና ወደ መቃብርም መውረድ ስላለቀሰችው ልቅሶና ስለ ክብሯ የብንሳ አገር ኤጲስቆጶስ አባ ያዕቆብ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ የአባቶች አለቃ የያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቶ አላጠባቸው ድንግል ማርያም ለምን አታለቅስም? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስም? በማዕፀኗ ዘጠኝ ወር ከአምስት ቀር ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? ከአገር ወደ አገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስም? ከቶ መቃብራቸውን ላላየሽ ልጆቿ ራሄል የምታለቅስ ከሆነም በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽም ሽማግሌ የያዕቆብ ልቅሱ በብላቴናይቱ ድንግል ዘንድ ዛሬ ታደሰም። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተሸንክሮ አየችው። ዮሴፍ በሰፊ ጉርጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፉ ራቁትን ሆኖ አየችው። ወንድሞቹ ዮሴፍን በሀያ ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በሰላሳ ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰም። አምላካዊ ደም ግን ድንግል ማርያም ስለ እሱ በላዩ የምታለክስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበረም። የራሱን ልብስ ግን እርስ በእርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ ተጸጸቱም። የእስራኤል ልጆች ግን ጌታቸውም በሸጡ ጊዜ አላለቀሱም አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱም። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣም ያለው አሳዛኝ ነበረም። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መሰቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ ያማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል። አንድስ እንኳን ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪው ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቁሟል። የዳዊት ዘር ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ የድንግል ድንግል ሆይ በዮሐንስ ቤት ዛሬ ልቅሶሽ በእውነት ጣዕም ያለው ነበረ። እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ክፉ ወሬ ወዮ፣ ልጄ ሆይ አገሩን ባቃጠሉ ጊዜ ለሎት ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ነገር ወዮም ልጄ ሆይ ስለ ሐያላነ እስራኤል ሞት ለዳዊት ካረዱት መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮም ልጄ ሆይ እኖ ስታረጋጋኝ ሰላሳ ዓመት ይሆናል። ልገስጽህም አልተሻለኝም፣ ዛሬ ወደ እኔ ወሬ እስከመጣ ድረስ ወጥተስ ከምትገባ አንዲት ሰዓት እንኳን አላመንኩህም። ልጄ ሆይ ለሐዘኔ ሁሉ ምስክሬ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም፣ በፈራጁን ፊት አልቆምም። ሌባውን ራሱን ሲቈርጡት ሽፍታውንም ይገድሉት ዘንድ ሲፈርዱበት አላየሁም። ከቶ ቀራኒውን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁልጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየሁም። በፍርድ አደባባይም ከቶ ለዘላለሙ አልቆምኩም። ልጄ ሆይ ያደረግኩብህን ግፍ አላውቅም። እኔም በዮሐንስ ቤት ነበር። ወዳጄ ሆይ በሊቀ ካህናቱ ባና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ሆይ ዛሬ ከእኔ ላይ ነፃነቴን አስወገድክ። ስለ ልደት በናዝሬት መልካም ምሥራች ነገሩኝ። ዛሬ ግን በኢየሩሳሌም ይችን ክፉ መርዶ ነገሩኝ። በዮሴፍ ቤት መልካም ዜና ደረሰኝ። በዮሐንስ ቤት ግን የሞት ዜና መጣብኝ። ልጄ ወዳጄ ሆይ፣ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል በዓሉንና ክብር ዘን ወደ አገራችንም እንመለሳለን እያልኩ ነበር። የዚህ ዐይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ፣ በእምባና በአዘን በዓሌ ወደ ለቅሶ ተመለሰም። ፋሲካይም ወደ ልባ ዘን። ድንግልንም ልጇን ስላላየችው ፍጹም አዘንና ልቅሶ አገኛት። በዮሐንስ ቤትም ሳለች እንደ ገና ወደ ለቅሷ ተመልሳ፣ ዮሐንስ ሆይ ወደ ቀራንዮ ትመራይን ዘንድ እማጸንሃለሁ አለች። ዮሐንስ ሆይ ከእኔ ጋር ወደ ጐልጎታ ትሄድ ዘንድ እማጸንሃለው። ሌባን ሲሰቅሉት፣ ወንበዴን፣ ቸብቸቦን ሲቈርጡት አላየውም እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ ይዘን አገሬን ክብሬን ትቼ በእግሬ ሄዳለው። ልጄ ሆይ ከወንድሞች አንድስ እንኳ አብሮ የቆመ የለም ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው። ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔ በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ልቅሶዬ በእኔ ዘንድ ከተሰበሰቡ ሰዎች ሁሉ ለቅሶ ይበልጣል። ዮሐንስም ከልቅሶና ከሐዘን መጽናናትን እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም እያለች ስለሆነ ዮሐንስም እኔ ከአንቺ ጋር ወደ ቀራኔዮ ይሄዳለሁ፣ ታዩ ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልንም ፈጥና ስትራመድ የሚያዋት ሰዎች እንዲህ የምታለቅስ ይቺ ማናት እያሉ እርስ በርሳቸው ይነጋገሩ ነበር። ሌሎች ከገበያ የምትሻውን ስትገዛ ከቶ ይችን አላየናት የሚሉ ነበር። ሌሎች እርስ በርሳቸው ይህች እንግዳ ናት በአገር ውስጥ ያለማስተዋል ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ፣ ይህች እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይህች የዮሴፍ ሚስት ትሆናለች፣ ስለ ልጇም ወሬ ነግረዋት ይሆናል ይሉ ነበር። ሌሎችም መልኳ ደምግባቷ እንዴት ያምራል እያሉ ይሉ ነበር። ሌሎችም በዚያ ሀገር ከቶ እንዲህ ያለች አላየንም፣ መልኳም የልጇን መልክ ይመስላል ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩም በገበያ ሁሉ ተሰማም። ሰሎሜም በኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝ ሆነ ወደ ግራ መለስ ቀለስ አትልም ነበርና ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትንና የተጨናነቀውን ሰው አየች። በዚህ ልዩ በሆነ ወር ስለ በግ ፋሲካው ከአረማይስጥ፣ ከባርቅ፣ ከሞዓብ፣ ከኮበር፣ ከእስማኤል ልጆች አገር ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙ ሰዎች ነበሩ። ሕዝቡም ሁሉ ስላዩት አስደናቂ በሆነ ታላቅ ተአምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግብ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናት የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚያ አገር እውነተኛ ፍርድ ቢኖር ይህን ባልገደሉ ይሉ ነበር። ዳግመኛም እንደ ገና ሌሎች በአይሁድ ሁሉ ላይ ያነግሰው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለምን? ይሉ ነበር። ስለዚህም ንጉሥ ሄሮድስ ሲገሉት ዘንድ አዘዛሉ። ሌሎችም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጐስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙ። ዳግመኛም እነሆ ያለ ፍርድ ይህን ገደለው አሉም። ድንግልም ስለ ጽኑ መከራዋ፣ ስለ ለቅሷ፣ ስለ ብዙ እምባዋ አንገቷን ወደ ምድር ደፍታ ነበር። ከተሰበሰቡት የአይሁድ ብዛት የተነሣ ታላቅ መጨናነቅ ነበርና የምትወደው ልጇን ማየት አልተቻላትም። ዮሐንስንም አየው ዘንድ ልጄ፣ ወዳጄ ወዴት ነው? የተጨናነቀው ታላቅ ጉባኤ እንዳላየው ከልሎኛልና፣ አለችው። ዮሐንስም በመስቀል ላይ ታየው ዘንድ ከምዕራብ እስከ ምሥራቅ ባለው ጉባኤ ላይ ዐይኖችሽን ቀና አድርጌ አላት። ዐይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከ ቆመች ድረስ በጉባኤው ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዐይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይህች እናት ናት አለው። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጇን ደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለክስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥና ትለየኝ ብላ ተናገረች። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስ ላይ ያለው የእሾክ ዘውድ መከራውን እንዳንተ እታገሰው ዘንድ በራሴ ላይ ሊሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀሉህም? አንተ ሌባ ነበርክናም። ከመሞታቸው በፊት ሽፍቶችን የሚያራቁቷቸው ከሆነ ይሁዳ ሆይ ለምን አላራቆቱህም? በሙዳየ ምጽዋት የገባውን የምሰርቀ ሌባ ነበርክናም። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራው መድከሜንና የልቤን ሐዘን ተመልክተ ፊቱን አይቼ ደስ ዘንድ ተወኝ። ዮሐንስ ሆይ የዳደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየሁምና በእርሱ ላይ ያለቅ ዘንድ ተወኝ። በመከራው ጊዜ የዮ መኝታው ነበርና መከራዬም ከመከራው ይበልጣልና፣ ይህችም ቦታ የድዎች ሁሉ መጠጊያ ናትና ከእርሷም እጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝምና በልጇም መስቀል ቀኝ ቁማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻው ለክሶ በቀር ልቧም በሐዘን እጅግ ስለ ተነካ ያንን ታላቅ ጉባኤ መለስ ብላ አታይም ነበር። እንዲህም ሆነም ከዚያም ቁመው የነበሩ ሴቶች የኩዛ ሚስት ዮሐና፣ መግደላዊት ማርያምና ሰሎሜ እመቤታችን ድንግል ስትወድቅ አቅፎ ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል ልክሷ ልብ የሚነካ አሳዛኝን እንጉርጉሮ ያለው ነበር። ስለ ልክሷ አጣም ያለቅሱ ነበር። ከአይሁድ ሴቶች የሆኑ ሌሎች ግን ስታለቅስ ልክሷን የሰሙ እንዲህ እያሉ ተገዳደሯት። ከወለድሹ በሁለት ዓመቱ በአንቺ ምክንያት ክንዳችን ልጆችን ከማቀፍ ተለይቶ ነበርና በቀላችን ዛሬ ባንቺና በልጅሽ ላይ መጣም። ከሄሮድስ ጋር የነበሩ የአይሁድ ታላላቆችም ይገድለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ለሄሮድስ አመልክተው ነበርና ከአይሁድም ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ ለጲላጦስም ምክር ከአንደበታችን ነጥቀው ይወስዱታልና አሁንም እንሰቅለው ዘንድ ትእዛዝህንና ኃይልህን ላካሉም አይሁድ ሥልጣኑንና ጭፍሮቹን ከእነርሳቸው ጋር ይልቅ ዘንድ ብዙ እጅ መንሻ ሰተውት ነበርና ስለዚህም ሥራ በዚሽ ቀን ጲላጦስ ከእነሱ ጋር አልወጣም፣ በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስቱ ጌታ ኢየሱስን እንደ ራሳቸው የወዱት ነበርና በጅራፍ የሚያስገረፈው እንዲህም ያደረገ ዐመፀኞች አይሁድን ደስ አሰኝቶ ወዲያው ያለ ሞት እንዲፈቱት ነበር እንጂ፣ እንደሚሰቅሉት አውቆ ቢሆንስ ጲላጦስ ይሰቅሉት ዘንድ ባልሰጣቸው ነበር። እርሱ ሚስቱና ልጆቹ ሆነው ለሞት ባላደረሱትም ነበር። ከቶ ፍርዱንም ባልፈረደበት ነበር። ዳግመኛም በሰንበት ማንም ማንን እንዳይፈውዝ ይህን ራሱ ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈተን እንለቀዋለን ብለው በሐሰት ለጲላጦስ ነገሩት። እንጂም በዚህም ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንት ነገራችን እንመለስ። ድንግልም በልጇ ቀኝ ቁማ ነበር። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሱ ጋር ትሄድ ዘንድ ለመናት። እርሷ ግን በልቅሶና በጩኸት በፍጹም አዝን ሁን አቆመች። ልጇንም እንዲህ እያለች ወደ ሀገር ተመለሰች። ልጄ ሆይ በላዩ በሰቀሉ መስቀል ላይ ስትውል በፍቅር እሰናበትሃለው። ብርሃንን ስለ ተመላው ምራቃቸውንም ስለ ተፉበት ፊትህ እሰናበትሃለው። በሁለት ወንበዴዎች መካከል የተሰቀልክ ንጉሥ ሆይ ለመራቆትህ እጅ ነሳለው፣ ሰላምታም አቀርብልሃለው። ልጄ ሆይ በጠላቶች እጅ ላለው ለከበረው ልብስህ እጅ ነሳለሁ ሰላምታ አቀርባለሁ። ልጄ ሆይ ከራስህ በላይ ለተደፋው የእሾህ ዘውድ እጅ እየነሳ ሰላምታ አቀርባለሁ። ይህንንና ይህን የመሰለ ለቅሶ እያለቀሰች እየጮኸች ወደ ዮሐንስ ቤት አደረሷት። እርሷም ከመጮና ከማልቀስ ዝም አላለችም። ከለቅሷና ከሐዘኗ ብዛት የተነሳ ለዐይኖቿ ሽልብት አልሰጠችም። ልመነዋ በረከቷ ከእኛ ጋር ለዘላለሙ ይደርብን፣ አሜን። ይቆየን።